ሰላም ጤና ይስጥልን፣ ክቡራን የቱ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ዛሬ መጽሐፈ ሩታን እናያለን። ታማኛዋ፣ ጠንካራዋ ጎበዟን ሩታን የምናየት ይሆናል። አብራችን ቆዩ። እንዲሁም ሆነ መሳፍንት እንዲፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለት ልጆች ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ ሁለቱም ልጆቹ ስም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 እንዳደረጋቸው እግዚአብሔር ቸር ያድርግላችሁ። እግዚአብሔር በየባሎቻችሁ ቤት እረፍትን ይስጣችሁ አላቸው። ሳመቻቸውን ድምጻቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ማለት ልጆች ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚኘና ወንጆች በወዲ ያሉ ልጆች ሆይ ተመለሱ። ባል ለማግባት አርጅቻለሁና፣ ሂዱ ተስፋ አለኝ ብል፣ ዛሬ ሌሊት ስንኳ ባል ባገባ ወንድ ልጅ እንድወልድ እነሱርስ እስኪያድጉ ድረስ ትቆያላችሁን? ስለ እነሱርስ ስባል ማግባት ተዋላችሁን? ልጆች ሆይ እንዲህ አይደለም፣ የእግዚአብሔር እጅ በን ወጥቶብኛልና ከእናንተ የተነሳ እጅግ ተመርሬአለሁና። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ዖርፋም አማትዋን ሳመች፣ ሩት ግን ተጠጋቻት። እነው እነሆ ባልንጀራሽ ወደ ሕዝብ ህዝቧና ወደ አማልክቷ ተመልሳለች። አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩታም ወደ ምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽም አምላክ ይሆናል። በምትሞቺበትም ስፍራ ሞታለሁ፣ በዚያ እቀበራለሁ። ከሞት በቀር አንቺና ነን አንዳችን ይለየን፣ እግዚአብሔር ይህን ያድርግብኝ፣ ይለየን፣ እግዚአብሔር ይህን ያድርግብኝ፣ እንዲሁ ይጨምርብኝ አለች።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 ኖሃሚን ለምን ግኝኛላችሁ አለቻቸው። ኖሃሚንም ከእርሷም ጋር ከሞ አባ ምድር የተመለሰችው ሞ አባይቷ ምራቷ ሩት ተመለሱ የገብስ መከር በተጀመረ ጊዜ ወደ ቤቴልሄም ወጡ። ለኖሃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ሀያል ሰው ስሙ ዋአዝ የተባለ ሰው ነበር ሞ ሩት ኖሃሚን፣ በፊቱ ሞገስ የማገኘው ተከትየ እህል እንዲቃርም ወደ እርሻ ልሄድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሾ ውስጥ ቃር ቃር። እንዳጋጣሚም ያቤሜሌክ ወገን ወደ ነበረ ወደ ቦዓዝ እርሻ ደረሰች። እነሆም ቦዓዝ ከቤተ ልሔም መጣ። አጫጆቹም እግዚአብሔር ከእናንተ ጋር ይሁን አላቸው። መርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዓዝም በአጫጆቹ ላይ አሳዛኝ የነበረውን አዛዥ የነበረው ሌሎን ውጭ ቆንጆ ማናት አለው። የአጫጆችን አዛዥችና ከማዋባ ምድር ከነሐሚን ጋር የመጣችው ማዋባዊቱ ቆንጆ ናት እርሷም ከአጫጆቹ በኋላ በነዶ መካከል እንዲቃረምና እንድለቀም የባክ ፈቀድልኝ አለችኝ መጣችኝ ከማለዳም ጀምሮ እስካሁን ድረስ ቆይታለች በቤትም ጥቂት ጊዜ እንኳን አላረፈችም አለው ዋዝም ሩትን ልጄ ሆይ የተሰሚያለሽን ቃርሚ ለመቃረም ወደ ሌላ እርሻ ትሂጂ ከዚህም ትላወሽን ነገር ግን ገረዶችን ተጠጊ ወደሚያጭዱበትም ስፍራ ተመልከቺ። ተከታያቸውም እንዳያስቸግሩሽን ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማደጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በምግባሯም ተደፍታ በግንባሯም ተደፍታ በምድር ላይ ሰገደችለት። እኔ ስለመቀበል በምን ነገሬ በፊት ሞገስ አገኘ እኔ ስ እንግዲ አይደለሁም። ምን አለቱ በአዝም ባልሽ ከሞተ በኋላ አባትሽና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታውቂ ህዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉን በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እሷም ጌታዬ ይህ ከባሪዎች እንደ አጽናንተኛል፣ የባሪያን ልብ ደስ አሰኝታል። በዓይንም ሞገስ አስላገኝ ላገኝ አለች። በምሳም ጊዜ ሟባ ወደዚህ ቅረቢ፣ ምሳቢ እንጀራሽንም በወዝ ምሳም ጊዜ በወዝ ወደዚህ ቅረቢ፣ ምሳም ቢ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆችም አጠገብ ተቀመጠች። የተጠበሰ እሸት ሰጣት። በልታም ጠገበች፣ አተረፈችም ደግሞ። ልትቃርም በተነሳች ጊዜ ቦዔዝ ጉርብዛ፣ በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትቀሷትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃች፣ አንድ የኩም የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች ከጠገበችም በኋላ የተረፋትን አውጥታ ሰጠቻት አማቷም ዛሬ ወዴት ቃረምሽ ወዴትስ ሰራሽ የተቀበለሽ የተባረከ ይሁን አለቻት እርሷም ዛሬ የሰራሁበት ሰው ስሙ ቦዔዝ ይባላል ባላል በማን ዘንድ እንደ ሰራችም ለአማቷ ነገረቻት መሀኒም ምራቷን ቸርነትን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት መሀሚንም ደግሞ ይህ ሰው የቅርብ ዘመዳችን ነዎችን ለቤዙ ከሚችሉት አንዱ ነው አለቻት። ሞዓባዊቱም ሩትም ደግሞ ምክሬን እስክጨርስ ድረስ በበብዛቱም ተጠጊ ያለኝ አለቻት። መሀሚንም ምራቷን ኖሪ ሩትን ልጀ ሆይ ከገረዶችሽ ጋር ብትወጭ በሌላ እርሻ ባያገኞች መልካም ነው አለቻት። ሩትም የገብሱን የስንዴውን ምክር እስክጨረስ ድረስ ልትቃረም የቦዜን ገረዶች ተጠጋች አማቷም ዘንድ ትቀመጥ ነበረ። አማቷንም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከገረዶች ጋር የነበርሽበትን ቦዔዝ ዘመዳችን አይደለምን? እንሆ እርሱ በዛሬው እለት በአውድማው ላይ ገብሱን በመንሽ ይበትናል። በመንሽ በትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሽ፣ ወደ አውድማው ምረጅ። ነገር ግን የብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታየው። በተኛም ጊዜ የሚተኛበትን ስፍራ ተመልከች፣ ገብተሽ እግሩን ግለጽ፣ ተጋደሚ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ ያደርጋለሁ አለቻት። ወደ አውድማውም ወረደች፣ አማራም ያዘዘቻት ሁሉ አደረገች። በወዙም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊት በሆነም ጊዜ ሰውየው ደነገጠ፣ ዞርም አለ፤ እነሆም አንዲት ሴት በእግሩ ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ነው ነኝ ዋርሳዬ ነህና ልብስን በባሪያህ ላይ ዘርጋ አለችው። ቦዔዝም አላት፦ ልጄ ሆይ በእግዚአብሔር የተባረክሽኝ፣ ባለጸጋም ድሃን ብለሽ ጎበ ብዛትን ማልተከተልሽም እና ከፊተኛው ይልቅ በመጨረሻ ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ፤ በአገር ያለው ሕዝብ ሁሉ ምግባር መልካም ሴት እንደሆንሽ ያውቃሉና፣ ያልሽውን ነገር ሁሉ አድርግልሻለሁ። የቅርብ ዘመድ ሆኔ እውነት ነው፤ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት ወደ ሪ ነገምር ሱ ዋርሳ መሆን ቢወድ መልካም ነው። ዋርሳ ይሁን ይሁን ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ። እስኪነጋ ድረስ ተኝስ እስኪነጋም በእግር በእግርጌው ተኛች። በወዝም ሴት ወደ አውድማው እንደ መጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያዩ ተነሳች። እርሱም የለበሽውን ኩታም ቅጠሽ ያዡ አላት። በያዘችውን ጊዜ ስድስት መስፈሪያ ገብስ ሰፈረላት። አሸተማትም። እርሱም ወደ ከተማይቱም ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረጋትላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽ ናት ልጅ ብሎ ይህንን ስድስት መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህንን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። ቦኤዝም ወደ ከተማይቱ በር አደባባይ ወጥቶ በዚህ የተቀመጥ በዚያም ተቀመጠ። እንሆም ቦኤዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦኤዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረበ ቀረብ ብሎ ተቀመጠ። ቦዝም በከተማይቱ ሽማግሌዎች አስር ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዝም የቅርብ ዘመድን ከሞአባ ምድር የተመለሰችውን ኑኃሚን ወንድማችን ያብ የሚልክን ጥይንጦ ትሸጣለች እኔም በዚህ በተቀመጥኩት በህዝብ የሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብኩ። መቤዠት ብትወድ ተቤዠው። መቤዠት ባትወድ ግን ከአንተ በቀር ሌላ ወራሽ የለምእና እኔም ከአንተ በኋላ ነኝና እንዳውቀው ነገረኝ አለው። እርሱም እቤዠዋለሁ አለው። ቡኤዝም እርሻውን ከኖሃሚን እጅ በምትገዛበት ቀን ለሞተው በርእስቱ ስሙን እንድታስነሳለት ከሞዋቱን ውስጥ ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራ የራሴን ርስት እንዳላበላሽ መቤዠት አልችልም። እኔ መቤዠቱን አልችልም እና እንተ ከኔ መቤዠቱን ይሰደው አለው። በጥንት ጊዜ ማንም ቢሸጥ ቢለውጥ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ከባልንጀራውን እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመድ ቦኤዝን አንተ ግዛው አለው። ጫማውንም አወለቀ። ቦኤዝም ሽማግሌዎችን፣ ህዝቡንም ሁሉ ለአቤሜሌክና ለኬሎን ለመሃሉንም የነበረውን ሁሉ ከኑኃሚን እጅ እንደገዛ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሉን ሚስት የመመሀሉን ሚስት ሞዓባዊቱን ሩትን ሚስት ከሆነ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ እንደራ አደባባይ የነበሩ ህዝብ፣ ሁሉ ሽማግሌዎችም እኛ ምስክሮች ነን። እግዚአብሔር ይችን ወደ ቤት የምትገባውን ሴት የእስራኤል ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሌያ አድርጋት። አንተም በኤፍራታ ባለ ጠጋ ሁን፣ ስምህን በቤተ ልሔም ይጠራ። ቤትንም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደ ወለደችው እንዲ ፍሬስ ቤት ይሁን እንደ ሐሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስቱም ሆነች፣ ደረሰባትን። እግዚአብሔር ጽንስ ሰጣት፣ ወንድ ልጅንም ወለደች። ሴቶችም ኑኃሚንን፣ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና፣ ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ህፃንን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿም ለኑኃሚን ወንድ ልጅ ተወለደላት ተወለድላት እያሉ ስም አወጡለት፣ ለት ስሙንም ኢዮቤድ ብለው ጠሩት። እርሷም የዳዊት አባት የኤሴይ አባት ነው። የፈሬስም ትውልድ ይህ ነው። ፈሬስ ኤሮስምን ወለደ። ኤስሮም አራምን ወለደ። አራም አሚናዳብን ወለደ። አሚናዳብም ነዋስን ወለደ። ነዋስም ሰለሞንን ወለደ። ሰለሞንም ቦዝን ወለደ። ቦዚም እዮቤድን ወለደ። እዮቤድም እሰይን ወለደ። እሴይም ዳዊትን ወለደ። ስለ ቃሉ የቃሉ ባለቤት ነው። ለእግዚአብሔር የከበረ የተመሰገን ይህም የሩት ጠንካራዋና ኩታታሪዋ የሩት ታሪክ ይህንን ይመስል ነበረ። እግዚአብሔር አምላክ እያለንበት ይጠብቀን በምድራዊ ሁወትበሆናሁ ማርያም ትበሆ ትበ ቸቸንበ ሁላችን እንዳለንበት ይጠብቀን። ሼር ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቢቀርብልኝ የምትሉት የመጽሐፍ ቅዱስ ታሪክ ካለ ኮሜንት አድርጉልኝ። መልካም ጊዜ ሆንላችሁ። ቸር ቆዩ።